ሰላም ሰላም፣ ቤተሰብ እንደምን አላችሁ? ሰላም ናችሁ ሆይ? ዛሬ በጣም አንድ ነርበስ የሚያደርግ ቃለ መጠይቅ አይቼ ነው እንደው የመጣሁት እና በጣም ገርሞኝ እንደው ያው መቸስ የግል አስተያየት ብሰጥ ደስ ይለኛል ብዬ ብቅ ያልኩት። በጣም ነው የገረመኝ። እኔ በጣም ነው ነርበስ ያደረገኝ። የጠቅላይ ሚኒስትሩን ቃለ ምልልስ ከኢቲቪ ጋዜጠኛ ጋር ያደረገውን ቃለ ምልልስ አይቼ በጣም አዘንኩ። እኔ እውነት በሀገሬ ላይ ተስፋ ቆርጬ አላውቅም። እንደ ዛሬ ግን ይህ ሰውዬ በጠቅላይ ሚኒስትርነት ከቀጠለ፣ በቃ ተስፋ የቆረጥኩበት የለም። በቃ ሀገሬ ላይ እኔ በጣም ተስፋ ቆረጥኩ፣ በጣም አዘንኩ። የእውነት ለምን መሰላችሁ? እኔ ቃለ ምልልሱን ባየሁት ጊዜ እንዴ ይህ ሰውዬ የሚያስተዳድረው ማንን ነው እያስተዳደረ? የማን ጠቅላይ ሚኒስትር ነው ብዬ ሁሉ በጣም ገረመኝ። የአሜሪካ ጠቅላይ ሚኒስትር ነው? የኢሮፕ የአንዱ ሀገር ነው ወይስ የካናዳ ጠቅላይ ሚኒስትር ነው ብዬ በጣም ገረመኝ የእውነቴን ለምን እነሱ ሀገራትም እንኳ ሰልፍ አክቹዋላይዜሽን የደረሱ ሀገራት እንኳ እንደዚሁ ነው ዘና ብለው ያቀርቡ በጣም በሚገርም ሁኔታ ምንም ችግር እንዳልተፈጠረ ምንም እንዳልተፈጠረ፣ ሲጀመር ቃለ ምልልሱ የሰባት ዓመት እንደ በሰባት ዓመት እኮ እንደ ኖርማል የመንግስት ስርዓትን ብቻ እንኮ አላለፈም። የኖርማል የስርዓት መንግስት ስርዓትን እኮ የሰባት ዓመት እኮ ቃለ ምልልስ አይደረግም፣ እንኳን ይህን ያህል ውዥምብር የሆነ ነገር በሀገራችን ላይ በጣም በሚያሳዝን በሚያሳፍር ጦርነት፣ ድቀት፣ ረሃብ ስንት ነገር ነው ሀገራችን ላይ ተከሰተው፣ ስንት መከራ ነው እያለፈ ያለው አላለቀም እኮ ደግሞ በጣም በሚገርመው ሁኔታ አንድ ችግር እንደው ችግሩንም እኮ አድሚት ማድረግ ችግሩንም እኮ ማመን አንድ እርምጃ ነው። በፍጹም በጣም በሚገርመው ሁኔታ፣ በጣም በሰላማዊ መንገድ እንደሚመራ ልማትን ያሳካ በቃ የሰዎችን ሕልውና የሰዎችን የመኖር ሕልውና ያረጋገጠ በጣም ባደጉ ሀገራት ውስጥ የሚኖር መስሎ ነው በጣም ተንደላቆ ሲያወራ የነበረው። እንዲሁም በቃለ መጠይቁ በጣም ደግሞ አንድ ያሳፈረኝና ያሳዘነኝ ነገር ሰሞኑን ኤሮፕ ሂጅ አለ የአምቡላንሶች ጮት እንደጠበቅሁት አይደለም፣ በጣም ይረብሽ ነበር አለ። እሱ እኮ ስንት የላውንቸር እና የመድፍ ድምፅ ህዝባችን ላይ የድሮን ድምፅ ሲታኩስባቸው የሚውለው ሰው እየመጥቶ አንድ አምቡላንስ ድምፅ ወይም የሆነ የአምቡላንስ ድምፅ ረበሸኝ። በተደጋጋሚ እነዛ የሰማቸው የአምቡላንስ ድምፆች እኮ የአንድን ሰው የአንድን ግለሰብ የአንድን ስትንፋስ ለመታደግ ነው። ያን ያህል ተጣድፈው መንገድ አስለቀቀው ሮጠው ሂደው የሚደርሱላቸው። እሱ በሚሊየን ህዝብ ጨርሶ ዱቄት አድርጎ ምንም እንዳልተፈጠረ ዘና ብሎ በቃ ደልቀቅ ብሎ ኢንተርቪው ያደርጋል። በቃ እንዲያውም ምናለ መጋቢት 24 በመጣንበት ባቀድ ነው ልክ ተሟልቶልን እየሳቅን ፏ እያል እቅዳችን እያቀረብን ነው አለ። በጣም በሚገርመው ሁኔታ አለ። ወዲያው እንደመጣን ድግሱ የበዛ ስለነበር ብዙ ድግሶች ላይ መገኘት አልፈለግንም አለ። ከህሊና ጋር እንዴት ነው ታርቀ ትገኛለ? ድግሱ ጋር ለምን? ካሜራ ላይ የምትነግረን ነገርና ተግባርህ ሌላ ነው አይደለም። ሰው ደግሞ የነገርከውን አምኖ ደግሶ ጠራህ፣ ጥሩ ሰው ነህ፣ መልካም ሰው ነህ ብሎ። ግን ስራህን ስለምታቅ፣ የደግስከውን ስለምታቅ ዛሬ ሁሉ በሚሊዮን ህዝብ ጨርሰ ሳትስፋይድ የሆንክ አረመኔ መሆንክን ውስጥ ያቃል። ህዝቡ ግን ከዛንግል አይደለም ተረድቶ የነበረው ማንነት ከንኳር ለም የተረዳ የነበረው በጣም ያዝ ነው ሚያሳዝ ነው። እንዴ ማን ነህ እኮ አልተባልክም። እምነትህ ምንድነው ብሄር ምንድነው እኮ አልተጠየቀም። አንተ እንደምትለው እንደምታብራራው ማንም እኮ አልጠየቀህም። ከምሰራው አለው ካልከው ግን ህዝባችን የተሻለ ነገር ለውጥን እናገኛለን ብሎ ለውጥን እናፍቆ ከነበረው እንዲሁም ዱቄት አድርገህ ትምህርት ቤቶችን ዘግተህ አገሩን በጦርነት አድቅቀህ አሁንም ጦርነት አዝምተህ ህዝቡን ሽጠህ እዳ በዳ አድርገህ ስለ እዳ ደግሞ ስትናገር ነበር። አንተ የምታስረከባት ኢትዮጵያ እንዴት አይነት ኢትዮጵያ ልታስረከብ እንደሆን ማየት ነው። ደግሞ የተረከብከውን ኢትዮጵያ የመተቻትማ ሞራል የለህም። ሁሉ ነገር እየሰራ ሁሉ ኦርጋናይዜሽን ተቋቁሞልን የተሰጠህ ብድር እዳ ሊኖር ይችላል አንተ እንደምትለው ያብድ ረዳ ደግሞ የሌለበት ሀገር የለም። ሰርቶ ይከፍላል ተብሎ ነው። እንደነ አሜሪካ ያሉ ትላላቅ ሀገሮችም እንኳን ዛሬ በሚዲያ የምንሰማው የኢኮኖሚ ባለሙያ ባልሆንም በኢኮኖሚ ባለሙያዎች የሚተቸውና የሚነገረው እንኳን ምን ሰማ በሰመሰማያት ነው በጣም የሚገርም ዕዳ ነው ያለባቸው። ግን ሰርተው እንደሚለውጡት ያውቃሉ። ኢንስቲትዩሽን አላቸው። ፕሮዳክቲቭ ናቸው። እንደ አንተ በጣም የሚገርም እኮ የሚያሳዝን ነው። ለነገሩ የሰባት ዓመቱን ምን ጨብጣንስ ምን እንለቀዋለን ግን እንዳጠቃላይ ግን ያዘንኩት አረመኔ ጨካኝ ክፉ ሰው መሆን ግን ግን አይቻለሁ ተረድቻለሁ። እኔ በጋዜጠኛው አልፈርድም። ለምን በሷ ቦታ ላይ ሆኖ ማየት ነው። እንደ እኔ በሲንግል ካሜራ ቀርጻ ላይ ሆነ ይችላል የምታስተላልፈው፣ ስንት ጦር ከቧት እንደምትጠይቅ ጥያቄ ተሰጥቷት ጥያቄ ተበትኖላት፣ ያም ሆኖ ደሞ ብዙ ደሞ አዳሃሪያን ደሞ አለ እያየን ነው ኮመንት የሚሰጡት እሷ እንደዛም ተገዳ ሙያ ማስገድዷትም ባይሆን ተገዳ ያለችበትን ኮንዲሽን ስለማና ይህን ለምን አልጠየቀችም ይህን ጠየቀች የምንልበት ኮንዲሽን ላይ አይደለም ሰውየው ከባህሪው አጥንቶ ጥያቄን ጽፎ የሚሰጥ ነው እንኳን ይህ ችግርን እንኳ አጥንቶ ይህን ችግር ብመጣ ይህ ችግር ወጣል ብሎ ችግርን የሚፈጥር ሰው ነው በዛ ችግር ውስጥ ተለቀይረና ተለውጠናል በፈተና ውስጥ ይላል ፈተናውን ማን አመጣው አንተ አደለም እንዲያመጣ አንድ ፈተናው ፈተናው ጠቶ የሰጠው የት ላይ መልሱ እንዳለ ይጠፋዋል እንዴ እንዴት ይጠፋል? አንተ ጦርነትን ስትለኩስ ጦርነቱ መተዳደሪያ እንደሆነ እኮ ታውቃለህ። ህዝቡ ነው እንጂ ሳያውቅ ገደል ውስጥ የገባ። አንድ ጥሩ ነገር ግን የተናገረው ዲያስፖራው ላይ በተመለከተ ነው። ዲያስፖራው ደፍነት ላይ ትክክል ነው። ያን ጊዜ ግቡ ብለን በስንፈቅድ አራት ኪሎ መግባት የሚፈልግ ሰው አለ ብሎ የተናገረው ትክክል ነው። አሁንም ቢሆን የሀገራችንን መከራ ያራዘመው ዲያስፖራው ነው። አንደኛ ዲታች ነው፣ ሁለተኛ በቋሚነት አይታገልም። በጣም በሚገርም ሁኔታ የሆነውን የለቃቀመውን ዶላር ይበትናል። ትግልን ዲስማንትል ከሚያደርጉ ውስጥ አንዱ የዲያስፖራው ቋሚ ያልሆነ ድጋፍና አቅጣጫ የሌለው ድጋፍ ነው። ህዝባችን ውስጥ ህዝባችን ላይ መከራ ውስጥ የቀተጠው ለምን በምናያቸው ሚዲያ ከፍተው የሚናገሩትም የራሳቸው ኢጎ ያለባቸው እንዲያው ቢመጡ ራሱ ከዚህ ከጠቅላይ ሚኒስትሩ የባሱ የሚሆኑ ደግሞ በጣም በሚዲያ ስንሰማቸው የሚያሳፍሩ የሚያሳዝኑም ሰዎች እኮ አሉ። ስለዚህ ለውጡንም ለነፃነት እታገላለሁ ብሎ ሄደውንም ትግሉንም ጠልፈው ገደል ከተው እርስ በርስ አጋለው ህዝባችን መከራ ውስጥ ዘፍቀው ያን ጊዜም ቢሆን በጦርነቱ አንዴ ሲደግፉ አንዴ ሲቃወሙ አንዴ ኖ ሞር ሲሉ አቅጣጫ ሳይዙ እንዲህ አድርገው የሰውየውን እድሜ ካራዘሙለት ውስጥ አንዱ ዲያስፖራው ነው። ዲያስፖራው አንደኛ ዲታች የሆነ ነው፣ ከማህበረሰቡ አያውቀውም። የማህበረሰቡን ችግር በደምብ ዘርዝሮ የሚያውቅም አይደለም፣ የሚረዳም አይደለም። በሁለተኛው በቋሚነት አይታገልም ነገር ግን ደግሞ ይህን ችግር እንዲራዘም በተለይ ይህን ስርዓት እንዲራዘም ካረገው ውስጥ አንዱ ዲያስፖራው ነው። ትልቅ ሚና አለው። እንደገናም የራሱ የሆነ ኢጎ አለበት። የማህበረሰቡን ችግር አይደለም የሚያወራ ማህበረሰቡ ያለበትን አክቹዋሉ ችግርም አያነብም በጣም በሚገርም ሁኔታ። ነገር ግን ያም ሆኖ ደግሞ ተመችቶታል። ለሱ ግን እሱ ግን በጣም የሚገርም አረመኔ ጨካኝ። እኔ የውነት በሀገሬ ተስፋ ቆርጫ አላውቅም የነበረ አሁን ግን ተስፋ ቆርጫለሁ የእውነት። ከዛ በላይ ከታች የሚጽፉት ደግሞ እነዚህ ፍርፋሪ ለቃሚ ካድሬዎች ደግሞ የሚጽፉት ነገር በጣም ንማዝ ነው። አሁን በዚህ ሁኔታ ውስጥ አንተ ሀገር ሲለካ እንደ ኢትዮጵያ አንተ አብቹን ለካ ምናምን ያልክ የምጽፈው ሰውዬ በእውነት እንዲሁ ልጆች መማር አይፈልጉም። እንዲሁ ልጆች ለሰላም አንተ ጊዜውን በልተ ሊሆን ይችላል ልጅእኔ እኮ ሀገሬ እንደ ሀገር ስለሚያሳስበኝ ነው የእውነት እንጂ ከእናንተ በተሻለ እኮ እኔም በልቼ ነው ማለት ነው። የስልጣንም የምንም ሚጎም የለብኝም። እንደ ሀገር ግን ሳየው ግን በጣም ነው የሚያሳዝነኝ። እንዲሁ ትንሽ አይሰማችሁም? ቲሸርት ቀይራችሁ ከነበረው ስርዓት ወደዚህ ስርዓት ገብታችሁ እንዲህ አይነት የዋዠቀ ነገር ውስጥ ስትገቡ እንዴ። ዲያስፖራውማ ትክክል ነው ጥሩ ነው። የደገፈህ እኮ አብሮ ተጎትቶ ከአንተ ጋር እኩል ነው የገባ፣ አንተ ወንበር ስትይዝ እኩል ገብቶ ልማቱ ግን ያንተ እንደሆነ አድርጎ ሲያጨመጭም ነበረ በጣም በሚያሳዝን ሁኔታ። ነገር ግን አሁን የደቀቀችውን ኢትዮጵያ ደግሞ ለሌሎች ልትሰጥ ደግሞ ትሞክራለሁ፣ ላለፉት ልትሰጥ ትሞክራለሁ። በጣም የሚያሳዝን የሚያሳፍር ነው። ለነገሩ ስንቱስ ተነስቶ ስንቱስ ያልቃል። ግን በጣም ያየው ጨካኝነት፣ አረመኔ እናት። ችግርን እኮ አድሚት ማድረግ ችግርን እኮ እውነት ነው ብሎ ማመን አንድ እርምጃ ነው። ምንም እንዳልተፈጠረ እንደ ሰልፍ አክቹዋሊዜሽን የደረሱ ይደረሱ ሀገሮች እኮ እንደነ ካናዳ፣ እንደነ አሜሪካ፣ እንደነ ዩሮፕ እኮ ከኮቪድ በኋላ ብዙ ነገር ተቀይሮባቸው እኮ ህዝባቸውን በደንብ መግበው ኑሯቸውን አስተካክለው እየኖሩ ለሌሎች ዓለማትም እንኳ ተርፈው እያደሩ እኳ በፍርሃት ነው ሲመልሱ የምናያቸው። አንተ ተንደላቀህ በጣም በሰው ደም ገነህ የምትኖሩ በጣም ክፉ አረመኔ ነህ፣ የእውነት እዛ በላይ ደግሞ ያንተ ብቻ አይደለም። ቁጭ ብለው ያንተ መታመምም ሊሆን ይችላል። እኔ ግን ታማሚንህ ብዬ ችግር ግን አላቀልልህም። የእውነት ፈጣሪ ፍርድህን ይስጠው። ነገር ግን ሌሎቹ ግን እኔ የምታጨበጭቡ ሰዎች ምን አስባቸው እንደሆኑም ግራ ነው የሚገባኝ። የሀገሪቱ ህልውና ችግር ውስጥ ወድቃ በጦርነት ውስጥ ሆኖ ስንት ህዝብ አልቆ ምንም እንዳልተፈጠረ ስንኖር ኢትዮጵያዊ ስትሞት ምናምን ምናምን እያለ በጣም የተጨመላለቀ ንግግር ሲያደርግ ሳይ በጣም የሚያሳዝን ነገር ነው። ከዛ በላይ ፕሮጀክቶቼ ብሎ የሚጠራቸው በጣም የሚገርም ከሃዲ ቀማኛ፣ የሰውን ታሪክ የሚቀማ የሰውን ስራ የሚቀማ ስራ የሌለው አውደልዳይ፣ አንድ የሆነ ፓርክ እንትና ፓርክን መሰረትኩ ምናምን እያለ የሚናገረው ፓርክ ምንም ጠብ የሚል ለማህበረሰቡ ነገር ምንም ነገር የሌለው እና በጣም ውሃ ውሃ የሚል ይሄ ሁሉ ችግር ደግሞ የሌሎች ችግር እንደሆነ ነገር ግን ኧረ እንዲያውም ችግር አለ ብሎም አያምንም። በጣም የተንደላቀቀ በጣም ምቾት ያለው አድርጎ ነው ሲገልጽ የነበረ እና እኔ ክፍል አንዱን አይቼው በጣም አዘንኩ፣ ተስፋ ቆረጥኩ። እንዴ ችግርን ማመን እኮ ጥሩ ነገር ነው። የሱ ብቻ ደግሞ አይደለም። አጨብጫቢዎቹ እንዴ በዚህ ውስጥ በመከራ በጦርነት ውስጥ እየኖራችሁ ምንድነው እናንተ ግን የሚያስደስታችሁ ነገር? እዛ ላይ ከስር በበዛብችሁ ምናም ያላችሁ ተጽፋላችሁ። ይገርማል። ብትበሉ ብትጠጡም እኮ ለልጆቻችሁ ማሰብ ነበረባችሁ። አባችሁ ስንቱ ተነስቶ ስንቱ ይጣላል። እንዴው የጉንጭ የልበል ብዬ ነው እንጂ የሚደረስበት አይደለም። በጣም ነው ማዝነው። እን ይህን አስተያየት የልስጥ ብዬ እርግጥ አለ ወይ ያል እንደሆነ እውነቱን ለመናገር የኢትዮጵያ ሕዝብ ዓይኑ እንዲገለጥ ልቦናው እንዲከፈት ያገኘውን መልካም እድል ያገኘውን የተከፈተ ብርሃን በማስተዋል እንዲጠቀምበት ከከፍተኛ ማሳሰቢያን ጭምር ነው አሁን የማነሳውን ሀሳብ የማነሳው ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው ያለው። ኢትዮጵያ ውስጥ ለውጥ ሳይሆን እኛ ለውጥ ልናመጣ ያሰብን ሰዎች ካሰብነው ፍጥነትና ጥራት በላይ ነው ለውጥ እየመጣ ያለው። ይሄን እድገት በተገለጠ አይን ማየት ካልቻልን፣ መጠበቅ ካልቻልን፣ መደገፍ ካልቻልን፣ አደገኛ ጣጣና መከራ ሊያመጣብን ይችላል።